ውስጥ እኔ ቡታጀራ ሄዳለሁ። እስኪ የማን ድምጽ እንደሚሰማ ያለው እሷ ፍቃድ አታደርገውም። ሄዳለሁ እኮ አንቺ ቤት ይዤ ሄዳለሁ። አብርሽ አታደርገውም። ባትሄድ ነበር የሚገርመው። ከሄድኩ እኮ ቆየለ ነገሩ። ሩታ ጋር ያለው እኮ አካል ብቻ ነው። በዚህ ልክ እኔ እንጃ። እውነትን ለመደበቅ አብርሽ ያደረገው ጥረት ሳላደንቅ አላልፍም። በጣም በቃ አይኑን በጨዋጦ አመጦ ምንም እንዳልተፈጠረ ያለፈ ታሪክ ነው ያለፈ ታሪክ ነው። ሪ ጓገጭ ጭላል እውነት አሁን እንኳን ለማስረዳት ማለት ነው። በምንም ታምር እውነት የለውማ። እውነቱን ለማስረዳት ቤት በኩል ይጥራል፣ ቤት በኩል ይናገራል። እንግዲህ የተበደለች ሩታ የተዋሸች ሩታ እያለቀሰች ያለችው ሩታ እያለቀሰች እያነባች ባካችሁ እውነቱን ስሙኝ እያለች የምትገኘው ነፂ ልክ ጥሩ ነገር እንደተፈጠረ በቃ ማንኛውም ሰው እኮ በቃ ከኢትዮጵያ ኢትዮጵያ ውስጥ ያለ ሰው ማንኛውም ወንድ በቃ ያለፈ ታሪክ ይኖረዋል። ደግሞ ብዙ ፍቅረኞች ሊኖሩት ይችላሉ። ይሄን እንደ ጀብድ እንደ ታሪክ ስታወራው በጣም ነው የምታሳፍረው። ሲጀምር በጣም ህጻን ልጅ ነበርክ። እኔ ሳቀራቱ ከ ከፍቅር ጋር ሆነ እራሱን የሳቀ ከዛ በኋላ፣ ከፍቅር ጋር በጣም ጩጬ ነበረ። ከዛ ደግሞ አሁን ከሩታ ጋር እራሱ የነበረው ፎቶ እስከ መጀመሪያ ቪዲዮቻቸውን ገብታችሁ እዩ። በጣም ትንሽ ልጅ ነበር። በዚህ ልክ ያን ሁሉ ሴት የምታሯሩ አንተ ማን ስለሆንክ ነው? ሲጀመር ማለት ነው። አብርሽ ይቅርታ አድርግልኝ፣ እኔ መናገር ያለብኝ ነገር ነው። ተናግሬ አልፈው፣ ጥፋት ያለውን ጥፋት ነው። አንተ እንዲህ እስከ ጥግ ድረስ በሴት ልጅ እየተጫወትክ፣ በሴት ልጅ ሞራል እንደዚህ እያደረግክ ዝም ብዬ ካለፍኩኝ፣ ነገ ደግሞ ሌላ ወንድ ተነስቶ እንዲህ እየተጫወተ ሴት ልጅ ሁሌ እየተረገጠች፣ ሁሌ ዝቅ እየተደረገች ምንም አታመጣም ሰላም እየተባለ የሚታለፍ ከሆነ ነገ በኔ ነገ በልጆቼ ብላችሁ አስቡሳሉ። ይህን ነገር እውነት የሆነውን እውነት በሉ። ህሊናችሁ ይውቀሳችሁ፣ ህሊናችሁ ይንገራችሁ። የእውነት ገና ለገና አብርሽን እንወዳለን ብላችሁ እውነታውን እንዲደብቅ ሩታን እየሰደባችሁ ነፂን እያንቋሸሻችሁ እዚህ ጋር መምጣት አይጠበቅባችሁም። የእውነት አብርሽን ለማድረግ ማለት ነው፣ ነፂን ዝቅ ማደግ አይጠበቅባችሁም። ነፂ ይሄው እውነታውን ተናገረች። አያችሁ መጀመሪያ ምንም አይነት ፎቶ የለሽም፣ ቪዲዮም የለሽም ይሄ የራሱ ፎቶሾፕ ብሎ ስትሏት ነበራ። ይህንን ቪዲዮ ምን ልትሉ ትችላላችሁ? ቀለበስ ያደረግላት ማለት ይቻላል። በቀይ አበባ የተንቆጠቆጠ ትልቅ ሰርፕራይዝ አርጓታል። ትልቅ ህልም ሰጧታል። ትልቅ ተስፋ አስይዟታል። አገባሻለውም ሲላት ነበረ ትቷት መጣ፣ እንደ ቀልድ በቃ እንደ ተራ እንደ እቃ እንደ ቁስ፣ ሌላ ሰው ሲያገኝ ተክቷት ጥሏት ሄደ። አስቡት። ምንም ነገር ሳይላት ተስፋ እንድትቆርጥ የራሷን ህይወት እንድትጀምር እንኳን ምንም ትንሽ ነገር እንኳን አላሰበላትም። የእሷ ህይወት ቅንጣት ታክል አላሳሰበውም። አይታችኋል አይደለ? ዛሬ ላይ ሩታ ጋር መጥቶ ቀጠለ፣ ከሩታ ጋርም ህይወትን ጀመረ። ከዛስ ነገ ደግሞ ምንድን ነው የሚፈጠረው? ሩታ የእሷ እጣ ቢደርሳት ምን ብላችሁ ታስባላችሁ? ፍረዱ። እውነታውና ትክክለኛ ነገሩን ተናገሩ። የእውነቴ ነው። ለእውነት ለህሊናችሁ ብላችሁ አውሩ። ያልሆነ ነገር እዚህ ጋር እየመጣችሁ አታውቁ። ገና ለገና ብርሽ የምትወዱት ከሆነ ማለት ነው፣ ወደ ራሱ ይመለስ። ትልቅ ጥፋት አጥፍቷል። ነጭንም ሩታንም ይቅርታ ጠይቆ ወደ ራሱ ይመለስ። ወይም ደግሞ ካልሆነ የተደበቀ ማንን ይህን ማስረዳት ካቃተው ይህን መናገር ከከበደው እርግጠኛውን የምነግራችሁ ነገር አሁንም ነጽን ይፈልጋታል። አሁንም ከነጽ ጋር በድብቅ እየተገናኙ ነው። ኦልሬዲ ሩታ ሁሉ መረጃ ደርሷታል። እስከ ዛሬ የነበረው ነገር ነበር። እች ልጅ እስከ ዛሬ እንዴት ነው ውስጧ ይህንን ሁሉ ህመም ይዚያ የተቀመጠችው እስከዛሬ ይህን ይህንን ሁሉ በደል እንዴት ነው የያዘችው እስከ ዛሬ ብላችሁ እስኪ አስቡት። ሳሉት አንድ ሴት ያሁሉ ሰርፕራይዝ አድርጓት ያሁሉ በሰው በቃ ብዙ ሰው ብዙ ሳብሯቸውንም እነ ኤፍሬም፣ እነ በጣም እነ ማርክ ብዙዎቹ ያውቃሉ ፍቅረኛው እንደነበረች ያን ተለያይቶ ምን ምንድነው የተፈጠረ ብሎ እንኳን የጠየቀ ሰው የለም። ምንድነው ብሎ ያወቀ ሰው የለም። ያቺ ልጅ ብቻዋን ታማ ተሰቃይታ ይሄ ሁሉ ጊዜ ቆይታ መጣ ሚዲያ ላይ ስታወራ እንኳን አንድ ሰው ሊያምናት ፈቃደኛ አይደለም። እንደውም በተቃራኒው የምታስፈራሯት፣ የምትዝቱባት፣ የምታሸማቀቋት ሰዎች አላችሁ። ይህንን ነገር እውነታውን ተናገሩ። ሩታ ደግሞ ዛሬ ትክክለኛና ትልቅ ጥያቄ ነው የጠየቀችው። ከዛ ሁሉ ጥያቄ አሁን ያለፈ ታሪክ ነው፣ ያለፈ ታሪክ ነው እያለ ነው የሚጮሁ ሲጀምር ምንም አይነት እኔ ባህሪው ሁሉን የተቀየረብኝ አብርሽ ምንድን እየሆነ ያለው ማለት ተረጋጋ፣ መጀመሪያ ያ አጥፋ ሰውነ አጥፍተሃል። ማጥፋት አንደኛ ከዚህ ምዛ መዝለል ነው፣ አንድ የመጀመሪያው። ሁለተኛ ቆንጆ ስለሆነ ነው ወይ የተፈላጊ ስለሆነ ነው ሴት ልጅ መንከባከብ ስለቻለ ነው። በዛ በዛ እድሜዋ ሁሉም ፍቅረኞች የነበሩት ብላችሁ እንደ ጀብድ የምታወሩ ሰዎች ማለት ነው፣ የእውነት ነው ብላችሁ ባለጌዎች ናችሁ እናንተ ራሱ የእውነት ነው። ይሄ በጣም የሚያስጠላ ነገር ነው። አዎ፣ ይታወቃል ወጣትነት በቃ ብዙ ነገሮችን አድርጋችሁ አሳይታችሁ የምታልፉበት ብዙ ነገር ሆናችሁ የምታልፉበት ነገር ነው። ግን ደግሞ የእሱ ይሄው ዛሬ ላይ ተከትሎት መጣ። ያንን መቋጨት ነበረበት፣ ያንን ማስተካከል ነበረበት። ሩታ ጋር ደረሰ። ነገ ደግሞ ከማን ጋር እንደሚደርስ አያቅ አይታወቅ በሱ ምክንያት ይህ ሁሉ ሴት እያለቀሰ ፍቅር። በሱ ምክንያት ስንቴ ነው ያለቀሰችው ሩታ። በሱ ምክንያት ስንቴ ነው ያለቀሰችው። አሁንም ስቲል እያለቀሰች ነው ያለችው። ነህ እንዴት ነው ደም እምባ እያለቀሰች አይኗ እስኪ ቀላ። የሚረዳ ሰው እንኳን አይዞሽ እንኳን እውነት ሊኖራት ይችላል ብሎ በጥርጣሬ አያት ሰው የለም። ሙሉ በሙሉ እሷ ናት ጥፋተኛል። ሌባ ሌባ ሌባ ሌባ። እስኪ ተውት እሺ። ሁሉ ነገር ያለፈ ታሪክ ነው እንበለው። በቃ አልፎ አለ። አዎ በቃ አብርሽ በቃ ወንድ ነው። በቃ ጥሩ ሰው ነው። መልካም ሰው ነው። በቃ አብሮ ፍቅር ጀመሩ። ሩታ ጥሩ ነበረችለት እሱም ጥሩ ነበረ ምናምን። ከዛ የሆነ ነገር አላግባባቸውን ተለያዩ። በቃ ያለፈ ታሪክ ነው እሺ። አለቀ ተቋጨ። ዛሬ ላይ ስታዲያ ይኸው ትናንትና ነጽ ተናግራ ነበር ዱባይ ሲሄድ ራሱ ነግሯት እንደሄደ ሲመለስ እንደሚያገኛት ተናግራለች አደል ነጽ ይሄን ውሸት ነው አላችሁ ይሄ ሩታ ደገመችላችሁ አዲስ አበባ ቆይተው ወደ ቡታ ወደ ምንድነው ዱባይ ሲሄዱ ይሄን ነገር ጽፎላታል እሺ አንድ እሱም በሉ ሁለተኛ ነገር ደግሞ አሁንም ያወራሉ በቴክስት የሚያወራው ነገር አለ የሚሰጣት ተስፋ አለ አንዳንዴ ሶሻል ሚዲያ ላይ አብዛኛውን ነገሮች ውሸት ናቸው ተብሎ ነው የሚታመነው የሚታሰበው። ና ነጽ እስካሁን የተነበር ይችላላችሁ። እንዲያውም እስከ ዛሬ እንዴት ታግሳ ኖረች፣ እንዴት ህመሟን ደበቀችው፣ እንዴት ማንም ሳይረዳት ብቻዋን እንዴት ቻለችው፣ እንዴት ያ ሁሉ ጊዜ ቆየች ብላችሁ ልትገረሙ ይገባችኋል እንጂ እንዴት ዝም አለች ብላችሁ ልትገረሙ አይገባም። የራሷ ምክንያት ይኖራት ከነገ ዛሬ ይስተካከላል፣ ይሻሻላል፣ እሱ የሚሰጣት ቃል አለ። እዚህ ጋር እየተጻጻፉ ነው፣ እዚህ ጋር እያወሩ ነው። እና ቡታጅራ ሄዶ ለምን ሆቴል አደርክ ተብሎ ሲናገር እንኳን አይደለም ለተመልካች ወቶ ምክንያት ሊያስረዳ ይቅርና፣ ወይ አመሽቶብኝ፣ ወይ ደግሞ የሆነ እንደዚህ የሆነ ማስተካከላቸው ነገሮች ነበሩ፣ ወይ ደግሞ የሚረብሽ ድምጽ ስላልፈለግኩ በኮምፒውተር ሰራቸው ነገሮች ስለነበሩ ብሎ የሆነ ሰበብ እንኳን መስጠት ይችል ነበር። ግን ምንም ማሳማኝ ምክንያት ስለሌለ እውነታው ስለሚታወቅበት በቃ ማደር ስለፈለግኩ አደርኩኝ፣ በቃ ምክንያት አለ፣ ግን አልናገርም። ይህንን ነገር ለሩታ እንኳን ለማስረዳት ምንም ፈቃደኛ አይደለም። ሁለተኛ ነገር ደግሞ እኔ ነገራችሁ ያለው ነጽን ራሱ ቡታጅራ ሂዶ እንዳገኛት ነው። መረጃውን አግኝታ ሩታ እየተናገረቻል። እውነት አላት። ሩታ ተው፣ ዛሬ ላይ በቃ አብርሽ ትክክል ነው፣ አብርሽ ትክክል ነው ብለን አውርተንበት ነገ ህይወቷን ያመሰቃቅሏል። ውሸት ከባድ ነው፣ ያማል። በቃ እች ልጅ አሁን ካሁኑ ራሱ ገና አሁን ካረገዘች ስንት ወሯ ነው? እንክብካቤ የሚያስፈልጋት፣ ሰው የሚያስፈልጋት ታይም ላይል። ግን አስቡት ምን እየተፈጠረ እንዳለ፣ አብርሽ እንዴት ነው ውሸቱን ለመደበቅ የሚያደርገውን ጥረት። አንዳንዴ ከተዋሻችሁት በላይ የሚያማው ነገር ያ ሰው የሚመልስላችሁ መልስ ወይም ደግሞ ያን ውሸት ለመደበቅ እውነታውን ላለመናገር የሚናገራቸው፣ የሚያወጣቸው፣ በቃ የሚመልሳቸው መልሶች ያሳምማሉ። በእኔ ቦታ እስኪ በሩታ ቦታ ሆናችሁ አንድ ሰከንድ ተውት አንድ ደቂቃ ሁለት ደቂቃ ለላችሁም አንድ ሰከንድ ቆም ብላችሁ አስቡ። በነፂ ቦታ ሆናችሁ ቆም ብላችሁ አስቡ። እቺ ልጅ ብዙ ተስፋ ሰጧት። አገባሻለሁ፣ ወድሻለሁ፣ አፈቅርሻለሁ እያለ ብዙ ጊዜያቱን ችን አብሮ አሳልፈው እሱ የተስተካከለ ህይወት ላይ ቁጭ ብሎ ቤቱን መኪናውን ገዝቶ ጥሩ ህይወት እየኖረ እሷ ጉስቁልቁል ብላ የእሱን ተስፋ የእሱን ፍቅር ተስፋ አድርጋ ከነገ ዛሬ ይመጣልኛል፣ ከነገ ዛሬ ይሄን ይሆናል፣ ከነገ ዛሬ አብረን ያለምነውን ያቀድነውን እቅዳችን ህይወታችን እንኖራለን፣ ህልማችን እንኖራለን ብላ እያሰበች እንደዚህ ሁና ስትቀር አሰቡት። እሱ እንደዚህ የተስተካከለ ቦታ ላይ እንዲ ሜዳ ባዶ ሜዳ ላይ ጥሎ ስሄድ አስቡት በራሳችሁ። እስኪ እውነት ለመናገር አቃውሩ። ይህንን ነው ልናገር የምችለው። እና ባለፈው በቃ የፎቶ ነገር በጣም አሞኛል እኔ ራሱ ማለት ነው። ያም ፎቶሾፕ ነው እያላችሁ ስንቶቻችሁ ነው እሪ ስትሉ የነበራችሁ? ፎቶሾፕ ነው እንደዚህ ያደርግ እንደዛ። በእርግጥ ሩታም ትልቅ ጥፋት አለባት። ያኔ በእርግጥ ጠይቃለች፣ ግን ይሄ ነገር ፎቶሾፕ አለመሆኑን እያወቀች ለምንድን ነው ማስታወቂያው፣ ይሄ ምንድን ነው ማለት ምንድን ነው፣ ለምን ምክንያታችሁ ምንድን ነው ብላ መጠየቅ ነበረባት። ያኔ ግን በምትችለው አቅም ምክንያት እንዲሆናት፣ ለዛሬ ለምን ያኔ እንደዛ አልጠየቅኩትም ብላ ህሊኗ እንዳይወቅሳት ያኔ ጠይቀው፣ ዋሽቷታል ሽምጥጥ አድርጎ ሙሉ በሙሉ ሌላች ማስታወቂያ የሚባል ነገር የሌለውን ዋሽቷት ማስታወቂያ ልንሰራ ነው አላት። ዛሬ ላይ ግን አመነ። ከነጺ ጋር ጥሩ ጊዜ ያሳልፈናል። ደግሞ ነጺ ነው የሚላት፣ ስሟን ራሱ በጣም አቆላምጦ የሚጠራት ረተው አብርሽዬ። ያላለቀ ፍቅር ካለ እኮ ብትነግራት፣ ሩታ በጊዜ ህይወቷን ትመሰርት ነበር። ስንት ፈላጊ ያላት ሴት ናት። ስንት በቃ እንዴት ጀግና የሆነች እንዴት እንደቀየረች አይታል። ከመጣች በኋላ ለውጥን አይታል። እና እኔ ይቅርታ አድርጉልኝ አብረሽኔቱንም ያህል ዛሬም ነገም ደግሜ ደጋግሜ ልንገራችሁ በጣም በወደውም ባከብረውም ባደንቀውም በስራዎቹ በጣም ጎበዝ ነው፣ ጀግና ነው። በለውጦቹ ብቀናም በጣም በቃ ደስተኛ ብሆንም ወይም ደግሞ ባከብረውም ግን ውሸት ሲዋሽ በዚህ ልክ ደግሞ ሴት ልጅ ሲያስለቅሳይ ጸጥ ብዬ አላይ በጭራሽ ማለት ነገ ሌላ ወንድ ተነስቶ ደግሞ ምን ያምን ታመጣለች እያለ ሴት ልጅ እንደ ቁስ ቆጥሮ መከሯን ሲያሳያት ነው የሚኖረው የሚከርም ስለዚህ ይሄ ነገር መሆን የለበትም። አብርሽ ተረጋጋ። አሁን ይሄው ሂዷል። በቃ ተው እሩታ አትሄድ፣ ወደ ቡታጅራ አትሄድ። ምክንያቱም ቡታጅራ ነው የምትኖረው። ነፂም ራሱ ማለት ነው። አትጠርጥሪኝ ይላታል። አለመጠረጠር አትችልማ። እያየች ያለችው ነገር አለ፣ እየሰማች ያለችው ነገር አለ። እንዴት ብላ በቃ ምን ትበል? ምን አሳማኝ ምክንያት ሰጥ? አትመን። እስኪ ተናገር አብርሽ፣ እንደ ቆም ብላ አስበውና ይሄ ነገር በቃ እንድትጠረጠር ያደረገችው ነገር እኮ ታውቃለህ። ያለ ምክንያት እኮ ከመሬት ተነስታ አጠረጠረች አይደል? ይሄ ነገር እየሆነ ያለው ነገር የሚያሳመማትን ነገር እያየች እየሰማች ነው። ለምን እሷ ላይ ትፈርድባት? አለ በዚህ ልክ አቁም። በቃ ይቅርታ ጠይቃት። ነጼ አስቀይሜሻለሁ፣ ብዙ ተስፋ ሰጥቼሻለሁ፣ ብዙ ህልም ነበረን፣ ግን አብረን አልኖር ነውም የህይወት ጉዳይ ሆነና የራሴን ህይወት ጀመርኩ። አሁን በህይወቴ ደስተኛ ነኝ። ያንቺና የኔ ህይወት ያለፈ ታሪክ ነው። አስከፍቼሽ አስቀይሜሽ ከሆነ ወይም ደግሞ በዚህ በዚህ በበደልኩሽ ምክንያት ይቅርበኝ ብሎ ይቅርታ ይጠይቅ። ሩታን ደግሞ ያን የዋሾች በዚህ ምክንያት ነው ብሎ ሩታንም አረጋግቶ ይቅርታ መጠየቅ አለበት። ሲያወራትም ስርዓት መልመድ አለበት። ትናንትና ያጠፋው እሱ፣ የሚበሳጨው እሱ፣ የሚናደደው እሱ። የታመመች ሩታ በቃ በጣም ሲጮህ ነበር። ዛሬ ላይም በጣም ተረጋግቶ ለማውራት አልቻለም። እንድናወራ አለችው ቡታጅራ ሄድከው የሁለታችን ህይወት ለማስተካከል ነው ለሁለታችን ህይወት ብለ ነው ግን ደግሞ እኔ ካላመንኩበት ምንም የሚሆን ነገር የለምና አላመንኩበት ማትሄድም ቡታጅራ ማውራት አለብን መነጋገር አለብን ስትለው በቃ ከኔና ከአንቺ ማን መደመጥ እንዳለበት ማን እንዳሚያሸንፍ እናያለን ቡታጅራ እሄዳለሁ ይሄዳለሁ ብሎ አቤልን ይዟት ወደ ቤት እንዲሄድ ና እሱ ቡታጅራ ሄዷል አሁን ይሄ ምን ይባላል በዚህ ሰዓት እርጉዝ ነች አደል ገና ናስ ሲጀመር የትም መንገድ አትጅም። እንደውም እንቅስቃሴ ጥሩ ነው። ያን ያህል ረዥም ጉዞ ነው እንጂ የማይፈቀደው ከአዲስ አበባ ቡታጅራ በጣም ትንሽ ኪሎ ሜትር ናት። ብትሄድ ምንም ያን ያህል ከባድ ችግር አያመጣባትም። ግን እኔም ፈርቻለሁ አብርሽ፣ በዚሁ የምትቀጥል ከሆነ የእውነቴን ነው ምለ ሩታንም ልጅንም ታጣለ። ያኔ ደግሞ መቼም መቼም መነሻ የሌለ የእውነት የነጼ እምባ ራሱ ገና በጣም ብዙ ዋጋ ያስከፍላል። የፍቅር እምባ ያሁሉ እምባዋ የእውነት ተው፣ በቃ አቁም፣ ወደ ራስህ ተመለስ። ሌላው ደግሞ ያናደደኝ ያበሳጨኝ ደግሞ ይሄ አቤል የሚባል ልጅ ማለት ነው የሆነ ሞዛዛ አስመሳይ የሆነ ልጅ ጭራሽ ማለት ነው እሷ በዓይኗ ያየችውን ነገር እየሰማችውን ነገር ተው በቃ እንደዚህ ነው እንደዚህ ነው ምናምን ብለ ለማባበል፣ ነገራቶችን ለመሸፋፈን፣ ለመደባበቅ ለአብርሽ ብለ ማለት ነው የምታደርገው ነገር። ተው ነገ አንተ በራስ ህይወት ላይ ሲደርስ ሕሊና ሲወቅስ ያኔ ታውቃለህ ሁሉን ነገር። ልክ አንተ እህት ብትሆን ኑሮ ማለት ነው አብርሽን ይሄኔ እንቅ አርገ ትገለው ነበር። አብርሽን ይሄኔ ማለት ነው በጣም ብዙ ነገር ትናገረው ነበር። ብዙ ንግግሮችን ትተፋበት ነበር። ሩታ ስለሆነች ግን እ ለአብርሽ ወግነ ጓደኛ ስለሆነ ታየው በቃ ይኮ ያለፈ ታሪክ ነው ኮ እየነገረችው ቡታጅራ ሂዶ አግኝቷታል ከነጺ ጋር ነበሩ አግኝቷታል፣ አውሩቷታል። አሁንም በስልክ እያወሩ ነው። ብዙ ማስረጃ አለኝ ብላ እንደ ወንድም አቅርባ እያወራች ታዩ። በቃ ያለፈ ታሪክ ነው። አንተ ሞዛዛ የማትረባ ማለት ነው። አንተ ራስ በራስ ህይወት ቢደርስብ ኑሮ የኔ ሩታ፣ ሩታ ላይ የደረሰው ነገር እህት ላይ ቢሆን ኑሮ ይህንን ነገር አታደርገው፣ ይህን ቃል ለሩታ አትነግራትም ነበር። በጣም በቃ ያዘንኩበት ደግሞ በሱ ነው። አጥፍታል። በቃ እንደ ጓደኛ አጥፍቷል። ቁጭ ብለህ ይቅርታ ጠይቃት። ሲጀመር እናንተ ተወስቷ አስቶች ናችሁ። ጓደኞቻችሁ አብራችሁ ስታሽቃብጡ፣ አብራችሁ ስትበሉ፣ አብራችሁ ስትጠጡ የነበራችሁ ከጀርባ ማርክ ራሱ ሩታን እዚ ጋር ማስገባት አልፈለግኩም ነበር ማርክን ግን የሆነ ነገር ስለመጣብኝ ነውና፣ ማርክ በጣም እንደምትወዳት በቃ አብርሽ እንዳይጎዳ ትናገር ነበር። ይሄ እውነት ወጥቶ ግን አንድ ቀን ሩታን እንደሚጎዳት አንድ ቀን እንኳን አላሰብክም፣ አላሰብክም እያንዳንዱን ነገር እያወቅ

አቤል ደግሞ ራስን ከዚህ ነገር አስወጣ። ጥፋት አጥፍቷል። እንደ ጓደኛ የምትመክረው ከሆነ የሩታንና የአብርሽን ደስታ የምትፈልግ ከሆነ የእነሱን አንድ መሆን የምትፈልግ ከሆነ ትዳራቸውን እንዲተርፍ የምትፈልግ ከሆነ ልጃቸውን በሰላም እንዲያሳድጉ የምትፈልግ ከሆነ ሩታ እርጉዝ ናት ብለን የምታስብላት የምትጨነቅላት ከሆነ ከልብ አብርሽ ይቅርታ ይጠይቅ፣ ጥፋቱን ይመን። በጣም ሙሉ በሙሉ አጥፍቷል። ይህንን ነው ልናገር የምችለው እንጂ ልክ እንዳላጠፋ ሌላ ሕመማት ጨምሩባት። በቃ የታመመች ይበልጣል። ይበቃል። በቃ አብርሽ ዋሻት ውሸት ይበልጣል። አንተ ደግሞ ባልተ የሆነ ያለፈ ታሪክ ነው ምናም ምናም ብለ ነገራቶችን አድበስብሰ ለማለፍ የምትሞክረው ነገር በጣም ብልግናህን ያየውበት ነገር ነው። አቁም፣ ይህንን ነገር አታድርግ። ነፂ ደግሞ አይዞሽ ንበላት፣ እናበረታታት። ፈጣሪ በቃ በቃ ይህንን ነገር አውጥታ እንድትናገር ወደ ራሷ እንድትመለስ ሰው ቢያንስ ውስጧን የሚተረዳ አሰዋል አሁን ላሁን ላይ ሁለተኛ ሶስተኛ ቪዲዮን ስትለቅ አይዞሻል አሰዋል። ይሄ ነው መሆን ያለበት። እኛ እርስ በእርስ መተጋገዝ መደጋገፍ አለብን። እስኪ እናንተም ሀሳብ አስተያየት ስጡ፣ ኮሜንት፣ ሁላችሁንም አነባለሁ። አብራችሁ ስለነበራችሁ አመሰግናለሁ። ለእኔ የነበረኝ ሀሳብ አስተያየት ይሄ ነበረ። እንግዲህ ሌላም አዳዲስ የተሰጡኝ የደረሱኝ መረጃዎች አሉ። ገና ገና ገና ይወጣል፣ ይናገራል፣ ይናዘዛል። አብርሽ እውነታውን እስካላወጣ ድረስ አሁንም እኛ ከማውራት ሀሳብ ከመስጠት ወደ ኋላ አንልም። ሰላም ደሩ እወዳችኋለሁ። ላይክ ማድረጋችሁን፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሰላም ያሳድረን።